አሁን የተፈራ ሁሉ እየደረሰ ይመስላል። ከ18.4 ቢሊዮን ዶላር በላይ ዓመታዊ በጀት በመመደብ ወታደራዊ ኃይሏን ያጠናከረችው የቀድሞዋ ፋርስ የአሁኗ ኢራን ለልዕለ ኃያለው አሜሪካ አልያዝ አልጨበጥ ብላለች። በሁለተኛው የስልጣን ዘመናቸው በጥር ወር ነጭ ቤተ መንግስት የገቡት ፕሬዚዳንት ዶናልድ ትራምፕ ከዚች አገር ጋር ቀደም ሲል እንደ አውሮፓ አቆጣጠር በ2015 የገቡትን የኒውክሌር ስምምነት በአዲስ ለመተካት ላይታች ቢደክሙም ሊሳካላቸው አልቻለም። በሚያዚያ ወር ብቻ አምስት ዙር ድርድር አድርገው ፍሬ አልባ የሆኑት ሰው በዚህ ሳምንት መጨረሻ ዛሬ አሊያም እሁድ እንደሚካሄድ የሚጠበቀው ስድስተኛው ዙር ድርድርም ቢሆን ተስፋ የሚሰጥ እንዳልሆነ ከወዲሁ የገባቸው ይመስላል። ትራምፕ ሀገራቸው ቴሄራን የኒውክለር ጦር መሳሪያ ባለቤት እንድትሆን እንደማትፈቅድ ገልጸው ያለ ጦርነት ብንስማማ ይሻላል ሲሉ፣ ከፍቅር ወይስ ከበትር አንዱን ምረጪ፣ ሜዳውን ፈረሱም ይኸው ካሉ በኋላ ከወደ ኢራን ማምሻውን የተሰማው ዜና ለማይቀረው ጦርነት ተዘጋጅተናል፣ ከነካችሁን ግን አንላቀቅም የሚል ሆኗል። ቴሄራን በዋሽንግተን የቀረበውን የድርድር ረቂቅ ሀሳብ እጅና እግሬ በማዕቀብ ተጠፍሮ ስምምነት የሚባል ነገር የለም ብላ አሻፈረኝ ካለች በኋላ ነገሩ ወደ ቃላት ጦርነት ተሸጋግሯል። የኢራን ሃይማኖታዊ መሪ አያቶላ አሊ ካሚኔ አሜሪካ ያቀረበችው የኒውክለር ስምምነት የሀገራቸውን ብሔራዊ ጥቅም የሚጻረር በመሆኑ አንቀበለውም ሲሉ በሀገራቸው ብሔራዊ ቴሌቪዥን ጣቢያ ለነጩ ቤተ መንግስት መልእክት አስተላልፈዋል። ዲፕሎማሲያዊ ውዝግብ ውስጥ የገቡት ሀገራቱ የማይታረቅ በሚመስል አቋማቸው እንደጸኑ ናቸው። ቴህራን ዩራኒየም ለማበልጸግ የማንንም ቡራኬ አልጠይቅም፣ ለድርድርም የሚቀርብ ጉዳይ አይደለም ስትል፣ ዋሽንግተን ደግሞ የማይታለፍ ቀይ መ መስመር ስትል ጠርተዋለች። አሜሪካንን ጨምሮ ምዕራባውያን ኢራን ዩራኒየምን ለሲቪል ኢነርጂ አገልግሎት ብቻ ሳይሆን ለኒውክሌር ጦር መሳሪያ ግንባታ ትጠቀምበታለች የሚለው እምነታቸውን የሚሸረሽር ፍንጭ አላገኙም። ከሳምንት በፊት ዶናልድ ትራምፕ ከቭላዲሚር ፑቲን ጋር ከአንድ ሰዓት በዘለቀው የስልክ ንግግራቸው ሞስኮ የድርድር ሂደቱ በአጭር ጊዜ እንዲገባደድ ድጋፍ እንድታደርግ በጠየቁት መሠረት በዋሽንግተንና በትሄራን መካከል የሚደረገውን ድርድር ሩሲያ ለማሳ ለማሳለጥ ፍቃደኛ መሆኗን በማሳወቅ ላይ ትገኛለች። በዚህም ሆነ በዚያ አዲስ የኒውክሌር ስምምነት ካልተደረሰ ጦርነት አይቀሬ መሆኑን በተደጋጋሚ ለተናገሩት ዶናልድ ትራምፕ የኢራኑ መከላከያ ሚኒስትር አዚዝ ናስርዛዴ መልስ ሰጥተዋል። ሚኒስትሩ በዚህ ሳምንት መጨረሻ የሚካሄደው ስድስተኛው ዙር ድርድር ካልተሳካና በአሜሪካ በኩል ፀብ አጫሪ ድርጊቶች ከተስተዋሉ እኛም በመካከለኛው ምስራቅ የሚገኙ የአሜሪካ የጦር ሰፈሮችን እናጠቃለን እንጂ እጃችንን አጣጥፈን አንቀመጥም ሲሉ ተደምጠዋል። አዚዝ ናስር ዛዴ እጃችን ረጅም ነው፣ ያላችሁበት እንደርሳለን፣ ጫፋችን ከተነካ አንላቀቅም ካሉ በኋላ የሁለቱ ሀገራት ውጥረት ተባብሶ ቀጥሏል ሲል ሮይተርስ የዜና ወኪል መረጃውን አጋርቷል። የዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ በበኩሉ በኒውክለር ጉዳይ ኢራን እየተባበረችን አይደለም ካለ በኋላ በትሄራን የአቶሚክ እንቅስቃሴ ዙሪያ እየመከረ ይገኛል። አሁን ዋናው ነገር በዚህ ሳምንት መጨረሻ የሚደረገው ድርድር ካልሰመረና ዶናልድ ትራምፕ እንዳሉት ጦር የሚሰብቁ ከሆነ የኢራን አጸፋዊ ምላሽ ምን ሊሆን ይችላል?